የዘንድሮ አመት ከሌሎች አመታት ለየት የሚያደርገው የተሟላ የማክሮ ኢኮኖሚ ማሻሻያ ያደረግንበት ዓመተ ምሕረት ነው። በታሪካችን ትልቁን የኢኮኖሚ ሪፎርም ያካሄድንበት ነው። አንደኛ፣ የውጭ ምንዛሪ ተመን በገበያ እንዲወሰን መደረጉ፣ ደረጃ በደረጃ በገበያ የሚወሰን የወለድ ተመን የሚመራ የሞኔታሪ ፖሊሲ መደረጉ፣ እንዲሁም ገበያችንን ለማሳደግ እና ወጫችንን ውጤታማ ለማድረግ የሚያስችል የፊስካል ፖሊሲ መነደፉ እንዲሁም የእድገት አማራጮችን ለማስፋት የግሉን ሴክተር ሚና ለማሳደግ የተጀመሩ ስራዎችን አጠናክርን ለመቀጠል የተለያዩ የሪፎርም ስራዎች የተሰሩበት መተምህረት ነው። ከእድገት አፈጻጸም ጠንካራ ውጤት ያለበት ነው። ኢንፍሌሽንን ከመቆጣጠር ረገድ በጣም ጥሩ ውጤት ነው የመጣው። ከባለፉት ወራቶች አሁንም የቀነሰበት ሁኔታ ነው ያለው። ይሄ አጠቃላይ የመጣው ፈጣን እድገት እንዲሁም ኢንፍሌሽንን ለመቆጣጠር የተደረገው እርምጃ ውጤታማ መሆን መጀመሩን የሚያሳይ ነው ማለት ነው። በአጠቃላይ የገቢ አቅማችን በማሳደግ ረገድም ጥሩ ውጤት ነው እየመጣ ያለው። ከዚህ በላይ አጠናክሮ መቀጠል የሚያስፈልግ መሆኑም ተነስተዋል። ሌላ የመንግስት ልማት ድርጅቶች አፈጻጸምም በጣም ጥሩ ነው ያለው። አጠቃላይ የመንግስት ልማት ድርጅቶች በኢአይች ስር ተደራጅተው ሪፎርም የተደረጉ የኮርፖሬት ገቨርናንሶች እንዲሻሻል አጠቃላይ ዘንድሮ ያላቸው የገቢ አቅም በከፍተኛ ደረጃ ያደገበት ሁኔታ ነው ያለው። ኤክስፖርታችን ላይም ጥሩ አፈጻጸም ነው ያለው። አጠቃላይ የምንዛሪ ክምችታችን ሪዘርቭ የምንለው በብሔራዊ ባንክም በጣም ጥሩ ነው። የባንኮችም የምንዛሪ ግኝት የተሻሻለ ነው ያለው። ስለዚህ በሁሉም ዋና ዋና የማክሮ ኢኮኖሚ እድገት አመላካቾች በምታይበት ጊዜ በጣም ጥሩ ውጤት ያለበት ነው። በፊስካል ረገድ በምናይበት ጊዜ አንደኛ ገቢያችንን በማሳደግ ግብረ ኃይል ተቋቁሞ በፕራይም ሚኒስትሩ ሰፊ ትኩረት ተሰጥቶ ገንዘብ ሚኒስቴር፣ ገቢዎች ሚኒስቴር፣ ጉምሩክ ኮሚሽን፣ አጠቃላይ ሌሎችም ተቋማት ባሉበት በስፋት በግብረ ኃይል መልክ በየጊዜው ከፍተኛ አመራር በመስጠት የታክስ አስተዳደርን በማሻሻል ረገድ የክትትሉን በማሻሻል ረገድ የታክስ ተገዥነትን በማሳደግ ረገድ በጣም ጥሩ ውጤት ነው የመጣ ያለው። በዚህ ረገድ መቶ በመቶ የ የዘጠኝ ወሩን ማሳካት የተቻለበት ሁኔታ ነው ያለው። ሌላ የእዳ ሽግሽግ ነው። ከጂ20 የክሬዲተር ኮሚቴ ከሚባለው የኢትዮጵያ አበዳሪዎች ቡድን ጋር ሰፊ ውይይቶች ሲካሄዱ ቆይተዋል። በመርህ ደረጃ ከስምምነት ደርሰናል። በዚህ ስምምነት መሰረትም የ3.5 ቢሊዮን ዶላር የእዳ እፎይታ ወይም ሽግሽግ የምናገኝበት ስምምነት ላይ በመርህ ደረጃ የደረስንበት ነው ይሄኛው። በቅርቡ የመግባቢያ ስምምነት ሰነድ የሚፈረም ይሆናል ከኮሚቴው ጋር በጠቅላላ፣ እንዲሁም በሂደት ደግሞ ከእያንዳንዱ አበዳሪዎች ጋር ዝርዝር ውይይት የሚካሄደ ይሆናል። ይሄ የእዳ ጫናችንን በመቀነስ ረገድ በዚህ አመት በጣም ትልቅ ውጤት የመጣበት አመት ነው ማለት ይቻላል። ሌላኛው የማክሮ ኢኮኖሚ ማሻሻ ሪፎርሙን ተከትሎ የምንዛሪ ተመን በገበያ በመወሰኑ ረገድ የኢምፖርት ላይ የሚያመጣውን ጫና በማህበረሰብ ላይ የሚያመጣውን ጫና ለመቋቋም የሚያስችል ከፍተኛ ድጎማ በጀት ነው ዘንድሮ በጀት ነው። በማዳበሪያ በከፍተኛ ደረጃ ደጉመናል። ነዳጅ በከፍተኛ ደረጃ ደጉመናል። የምግብ ዘይት፣ የመድኃኒት መሰረታዊ የመድኃኒት አቅርቦትን ደጉመናል። የመንግስት ሰራተኞች ደሞዝ ተጨምረዋል በከፍተኛ ደረጃ ማለት ነው። እንዲሁም በአጠቃላይ በግብርና ምርት አቅርቦት ረገድም በከፍተኛ ደረጃ ስራ በመስራት የኢንፍሌሽን ጫና እንዳይከሰት የምግብ አቅርቦት በማሻሻል ረገድም ጥሩ ውጤት ነው ያለው። ስለዚህ መንግስት ከድጎማ አንጻር በጣም ሰፊ ስራ ነው የሰራው። ስለዚህ የተሟላ ማክሮ ኢኮኖሚ ማሻሻው በተረጋጋ ማህበራዊና አገራዊ ሁኔታ ውጤታማ በሆነ ማክሮ ኢኮኖሚ አፈጻጸም የሴክተሮች የዘርፍ የኢኮኖሚ እድገትም በጣም ጥሩ ነው ያለው። ግብርና በጣም ጥሩ ነው። ኢንዱስትሪም የአቅም አጠቃቀም ማሻሻያ ላይ በጣም ከፍተኛ ውጤት የመጣ ያለበት ሁኔታ ነው ያለው። ያጠቃላይ ሌሎች የአገልግሎት ዘርፍን በማስፋፋት ረገድ በጣም ጥሩ ነው። ዲጂታላይዜሽን በማሳደግ ረገድ እየመጣ ያለው በኢትዮጵያ እጅግ በጣም በጣም ከፍተኛ ነው። ስለዚህ ዋናው ነገር ይሄ የተጀመሩት የማክሮ ኢኮኖሚ ማሻሻው ተጠናክሮ እንዲቀጥል የምርታማነትን አመነትን የማሻሻል ጉዳይ፣ የንግድ ስርዓትን የማሻሻል ጉዳይ፣ የኤክስፖርት የማሳደግ ጉዳይ፣ ገቢያችንን የማሳደግ ጉዳይ፣ የውጭ ቁጠባን እና ውጤታማነትን በማሳደግ ረገድ፣ የመንግስት ለማድረጃ ፈሰጥን በማሻሻል ረገድ የተጀመሩ ስራዎች ተጠናክሮ መቀጠል ያለባቸው መሆኑ ነው። ከመግባባት የተደረስ ያለው። አመሰግናለሁ።